ውድና የተከበባችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የእኔ ደህና ነኝ፣ እግዚአብሔር ይመስገን። ለቲጂ ሾው አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን በላይክ ጀምሩት ማለት ነው። ቤቱን ደግሞ በሰብስክራይብ ጀምሩት። እንግዲህ ዛሬ በአንድ ቪዲዮ መጥቼላችኋለሁ። አብዛኞቻችሁ ዩቱበር መሆን እንፈልጋለን። ሰብስክራይቡ ከሞላልን በኋላ ቬሪፋይ ካደረግን እንዴት ነው ላይቭ መግባት የምንችለው የሚለውን ብዙዎቻችሁ ላይቭ ላይ ጠይቃችሁኛል። በጥያቄያችሁ መሰረት ደግሞ እኔ እችላችሁ መጥቻለሁ ማለት ነው ከዩቱብ አከፋፈት ጀምሮ ላይቭ እንዴት አድርጋችሁ እንደምትገቡ ላይፍ ስትገቡ ደግሞ ምን አይነት መስፈርቶች እንደሚያስፈልጓችሁ አብረን የምናየው ይሆናል ማለት ነው። እንግዲህ አበረታቸኝ እኔ እንግዲህ የእናንተ ቲጂ ነኝ። ቻናሌ ደግሞ ሾው ነው ማለት ነው፣ ቲጂ ሾው። ለቲጂ ሾው አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ሁልጊዜ የሚለቃቸው ቪዲዮዎች እንዲመጡላችሁ ደግሞ ደወል ምልክቷን ቅልል ማድረጓን እንዳትረሱ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። ውድ ቤተሰብ፣ አሁን እንግዲህ ወደ ዩቱብ ማስተማሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ ልብ ብላችሁ አድምጡን። አሁን እንግዲህ ወደ ዩቱብ እንዴት አድርገን እንከፍታለን፣ ከዛም ደግሞ እንዴት ላይቭ ቬሪፋይ ካደረጋችሁ በኋላ ላይቭ መግባት እንችላለን የሚለውን አብረን የምናየው ይሆናል። ዳይ ወደ ቪዲዮ እሺ ውድ ቤተሰብ አሁን በቀጥታ ወደ ዩቱብ እንሄዳለን ማለት ነው። ዩቱባችን ውስጥ እንገባለን። ዩቱባችን ውስጥ ገብተናል። ከዛ በኋላ እንግዲህ እንደምታዩት ላይቭ ለመግባት ምንድን ነው የሚያስፈልገው የሚለውን አብረን የምናየው ይሆናል። አሁን የመደመር ምልክቷን ትነካላችሁ ማለት ነው። በስተመጨረሻ ላይ ደግሞ ዩቱብ እንዴት መክፈት እንችላለን፣ ወይም ደግሞ ፌክ አካውንትም ሆነ ኦሪጂናል አካውንት እንዴት ማድረግ እንዴት አድርገን መክፈት እንችላለን የሚለውን አብረን የምናየው ይሆናል። ጊዜ ካለኝ አሳያችኋለሁ ማለት ነው። ብዙ ጊዜ ፌክ አካውንት እንዴት ነው መክፈት የምችለው የሚለውም ጥያቄ ስለምትጠይቁ ማለት ነው። አሁን በቀጥታ ላይቭ እንዴት እንገባለን የሚለውን ቀድሜ ሰራላችኋለሁ ማለት ነው። እንግዲህ እዚ ጋር እንደምታዩት የመደመር ምልክት አለች፣ እሷን ጫናታለው። ከዛ በኋላ እንግዲህ እንደምታዩት እዚ ጋር የሚመጣልኝ ላይቭ ነው። እዚ ጋር ቪዲዮ አለ። ሾርት መልቀቅ ከፈለጋችሁ ቪዲዮ መልቀቅ ከፈለጋችሁ በዚህ መልኩ ነው ማለት ነው። ብዙዎቻችሁ ያው ቪዲዮ መልቀቅ ትችሉበታላችሁ። ግን እንደዚህ በቪዲዮ መታየት የማትፈልጉ ከሆነ ካሜራውን ማዞር ትችላላችሁ ማለት ነው። እዚ ማዞር ነው ማለት ነው። ከኋላ ከፊት ማድረግ ይው አሁን አዞር አዞርኩትኝ ማለት ነው። ከዛ በኋላ እንግዲህ እዚህ ጋር ደግሞ ሚዩት ድምጽ ካለ ምናምን ሚዩት ማድረጊያ ነው ማለት ነው። ላይቭ ስትገቡ እንደምታዩት እቺ ሚዩት ናት። ሚዩት ማድረግ ትችላላችሁ። ከዛ በኋላ እንግዲህ አሁን ይህንን ካሳያችሁ በኋላ ዩቲዩብ ኔክስት የምትሏን አትነኩ። መጀመሪያ ላችሁ የእርሳስ ምልክቷን ትነካላችሁ የእርሳስ ምልክቷን ከነካችሁ በኋላ በመጀመሪያ ደረጃ እንግዲህ እዚች ጋ አሁንም የእርሳስ ምልክት አለች። ከዚ ልጀምራላችሁ ከመጀመሪያው ማለት ነው። የእርሳስ ምልክቷ አለች። እቺ የእርሳስ ምልክቷን ስትነኩ ታምኔን ታስገባላችሁ። የዩቱም ታምኔን የዩቱም ታምኔን እንግዲህ በሌላ አፕሊኬሽን ነው የምትሰሩት ማለት ነው ኢዲት የምታደርጉት። እዚ ጋ አፕሎድ የሚለውን እነካለው ማለት ነው። ምክንያቱም ጋላሪ ውስጥ የነበረውን ነው የምታስገቡት ማለት ነው። እኔ እንግዲህ እዚህ ጋር ያዘጋጀዋቸው ስላሉ እሱን አስገብቼ ያሳያችኋለሁ። ሀረግ ላይ የሰራውት ድራማ ማለት ነው። ስለዚህ ታምኔን ግድ ይላችኋል ማለት ነው። በኋላ ዩቱብ ገና አንድ ብላችሁ ታሚኔን ከምታዘጋጁ ከስር ከስር ላይቭ ስትገቡ ማስገባት አለባችሁ። እዚህ ጋር እንግዲህ ይኸው አስገብቻለሁ። ከዛ በኋላ ሴቭ የሚለውን እነካለሁ ማለት ነው። ሴቭ የሚለውን ነካውኝ። ከዛ በኋላ እንግዲህ አሁን ለሁለተኛ ላይ ይህንን ትትል የሚለውን እንጽፋለን ማለት ነው። ትትል የሚለውን እንጽፋለን፣ ይሄ እዚጋ እንጫናለን። ከዛ በኋላ እዚጋ እንግዲህ ቲጂ ሾ ኢዝ ላይቭ የሚለውን ዲሌት እናደርገዋለን፣ እናጠፋዋለን። ካጠፋን በኋላ መግባት የምትፈልጉበት ርዕስን ትጽፋላችሁ። እኔ አሁን ሙከራ ብዬ ነው የምጽፈው ማለት ነው። ይሄው እንደምታዩት ሙከራ ብዬ ጽፌበታለሁ ማለት ነው። እዚህ ጋር የጻፍኩትን ደግሞ መልሼ ዲስክሪፕሽን ላይ ጽፋለሁ ማለት ነው። እዚጋ እንግዲህ አንዴ ወደ ኋላ መመለሻውን ነክታችሁ ዲስክሪፕሽኑን ለማስገባት ማለት ነው። እዚህ ጋ ቲትል ላይ የጻፋችሁ መጀመሪያ ላይ የጻፋችሁትን እዚህ አድ ዲስክሪፕሽን ላይም ያንኑ ነው የምትጽፉት ማለት ነው፣ ተመሳሳይ ነገር። ከዛ አሁን ረጅም ጽሁፍም ቢሆን ርዕስ ይዛችሁ የምትገቡም ከሆነ ርዕሳችሁን መጀመሪያ ላይ እዚ ጋ ነው የምትጽፉ ማለት ነው። እኔ ሙከራ ስላልኩኝ እዚ ጋ የጻፋችሁ ሳታጎሉት ሁሉንም አድ ዲስክሪፕሽን ላይም ትጽፋላችሁ ማለት ነው። እንግዲህ ከዛ በኋላ የተመጣለውኝ አድ ዲስክሪፕሽን የሚለውን እጫናለሁ ማለት ነው። አድ ዲስክሪፕሽን ላይም እንግዲህ እዚጋ አሁን እንጽፋለው ማለት ነው። እኔ ግን ኮፒ አድርጋለሁ ትትል ላይ የጻፍኩትን ኮፒ ማድረግ ትችላላችሁ። ቅርታ፣ ከዛ ይኸው ሙከራ ብዬ ጽፍ ያለው ማለት ነው። ሙከራ ካልኩ በኋላ እንግዲህ እቺ ቀስቷን ነክቼ ወደኋላ ኋላ መለሳለሁ። ከዛ በኋላ አሁን ምንድን ቀረን? ከዚህ ቀጥሎ እዚች ጋር አድ ዲስክሪፕሽን ሲቲንግ ውስጥ ትገባላችሁ ማለት ነው። ሲቲንግ ውስጥ ትገባላችሁ። ሲቲንጋችሁን ስትጫኑ እዚህ ጋር የምታበሩት ነገር ቢኖር እዚ ጋር ታበሩታላችሁ ማለት ነው። ዚስ ቪዲዮ ኮንቴንስ የሚለውን እናንተ ላይ ይሄ ነው ያለው ማለት ነው። በተለይ ዩቱብ ገና አዲስ ላይቭ ገቢዎች ማለት ነው። የኔ አሁን ሞኒ ስለሆንኩኝ የሞኒም አለ የሞኒም እከፍታለው እዚህ ጋም እናንተ ላይ ይሄን ያለው ማለት ነው። የመጀመሪያው እነዚህ ሁሉም ኦን መሆን አለባችሁ። በዚህ መልኩ መብራት አለባችሁ ማለት ነው። አለ ካትም እንደዛው ነው ማለት ነው። አለ ቻትም። ስለዚህ ይሄን ሁሉ ካበራችሁ በኋላ እናንተ ላይ ያው ሞኒ ስላልሆናችሁ ዩቱብ ማስታወቂያ ካሌላችሁ ይሄንን አያመጣላችሁ ማለት ነው። እኔ ስለሚያመጣልኝ አበራው ማለት ነው። ከዛ በኋላ እንግዲህ አሁንም እቺን ቀስቷን ነክቼ ወደ ኋላ መለሳለሁ። አሁን ጨርሰናል ማለት ነው። እኔ በምገባበት መልኩ በቪዲዮ መልኩ ግን፣ በቪዲዮ መልኩ መግባት አልፈልግም ብላችሁ በኮምፒውተር መልኩ ገባለሁ ካላችሁ፣ እቺ ስክሪን ካስት የምትሏን ታበራላችሁ ማለት ነው። ይህንን ካበራችሁት ያው በቪዲዮ መልኩ አያስገባችሁም በኮምፒውተር መልኩ ያስገባችኋል ማለት ነው። በተለይ ቪዲዮ ቁጭ አድርጋችሁ ለስራ የማይመቻችሁ ከሆነ ይህንን አብርታችሁ በኮምፒውተር መልኩ ከታች ሰው እየተቀበላችሁ እያወራችሁ ሳይለንት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ዛሬ ግን እኔ ያው እኔ በምገባበት መልኩ ስለሆነ ይህንን አጠፋዋለሁ ማለት ነው። አላበራውም። ከዛ በኋላ ምንድን ነው ቀጥሎ ያለው? ሁሉንም ጨርሰናል። ታምኔን አስገብተናል እና ርዕሳችንም አስገብተናል። ዲስክሪፕሽንም ጽፈናል ማለት ነው። ከዛ በኋላ እንግዲህ አሁን ሴቲንግንም አስተካክለናል፣ ኔክስት እንላለን ማለት ነው። ኔክስት ብዙ ጊዜ የምትሳሳቱት እዚጋ ነው ማለት ነው። ላይቭ ላይ ገብታችሁ ኮመንት ዘጋብን፣ ኮመንት አይከፈትልንም ለምትሉት እዚጋ የመጀመሪያው ላይ ራይት ስለምታደርጉ ነው። የመጀመሪያው ላይ ራይት ካደረጋችሁ ኮመንት አይታይም። ማንም ሰው ቤታችሁ መጥቶ ኮመንት መጻፍ አይችልም ማለት ነው። ምክንያቱም ልጆች ማየት የማይችሉትን ብላችሁ ስለገባችሁ ማለት ነው። ስለዚህ ምንድን ነው ማድረግ አለባችሁ? ይህንን ነው ማለት ነው። ኖ ኖ ኢትስ ኖት ሜድ ፎር ኪድስ የሚለውን ማለት ነው። ስለዚህ ይሄንን ራይት ታደርጋላችሁ። ከዛ በኋላ ላይቭ ከገባችሁ በኋላ እንግዲህ ሰው ቢጽፍላችሁ ይታያል ማለት ነው። እና ጎጎ ላይቭ ትላላችሁ ማለት ነው። ጎ ላይቭ ትላላችሁ። ጎ ላይፍ ካላችሁ በኋላ እንግዲህ አንዳንድ ጊዜ ላይቭ ላይ ሆናችሁ ይዘጋባችኋል ኮመንት ማለት ነው። እሱንም ለመክፈት የሚለውን ነገር እስኪ ላሳያችሁ። ላይቭ አልገባም ግን ይህንን ለእናንተ ስል ጎ ላይቭ ብላለሁ። ከጨረሳችሁ ሁሉንም ነገር ከጨረሳችሁ በኋላ ጎሊቭ የሚለውን ትጫናላችሁ ማለት ነው። እሺ ውድ ቤተሰቦች፣ እኔ እንግዲህ ላሳያችሁ ስለሆነ ልግባና ኮመንት ሲዘገባችሁ ጻፉልን ከታች ሰው የለም እንዲህ ብላችሁ እስክትጠይቁ ድረስ ይቆያል ማለት ነው። ምክንያቱም በዚህ መልኩ ካልገባችሁ ኮመንት አያሳያችሁም። አሁን ጎ ሊቭ ብላለሁ ማለት ነው። ጎ ላይቭ ልበልና፣ ላሳያችሁ ብዙ ልጆች ኮመንት እየዘጋባችሁ ስለሆነ እኛ ስንጽፍላችሁ ስለማይታያችሁ ላይቭ አስገብቶኛል። እንግዲህ እዚጋ ውድ ቤተሰብ ሪከርድ ላደርግላችሁ ስል ያው ሪከርዱ ይጠፋል ማለት ነው። ምክንያቱም ሪከርድ እየሰራው ስለነበረ ላይቭ ሲገባ ድምፅ ይደብቅብኛል ማለት ነው። እንግዲህ ላይቭ ከገባችሁ በኋላ ኮመንት በመሀል ይቋረጣል ማለት ነው። ሲቋረጥ የሴቲንግ ምልክታለች እኔም እነካትን እየነካችሁ እንደዚህ መጀመሪያ ላይ ካለው ሁለተኛ ላይ ታበሩታላችሁ ማለት ነው። አሁንም ደግም ያሳያችኋለሁ። ከታች በኩል አለች በግራ በኩል ማለት ነው። ይኸው ሴቲንግ ምልክታለች እሷን ትነካላችሁ። እሷን ከነካችሁ በኋላ መጀመሪያ ላይ አለላችሁ ማለት ነው፣ ቻት ፍሊተር የሚለው እሱ ስትነኩ በዚህ መልኩ ጽሁፍ ያመጣላችኋል። የሁለተኛ ሁለተኛ ላይ ካለ የመጀመሪያ ላይ ታደርጋላችሁ ማለት ነው። ኮመንት መዘጋቱን ሰው የሚጽፍላችሁን ላይቭ ላይ ሆናችሁ ሰው የሚጽፍላችሁ ኮመንት አልመጣ ብሎ በመሀል ከተቋረጠባችሁ በዚህ መልኩ ቼክ እያደረጋችሁ ላይቭ ላይ ትቆያላችሁ። ያደረጋችሁ ማለት ነው። በራሱ ጊዜ ኮመንት ይዘጋል። አንደኛና ሁለተኛ ላይ ያደረጋችሁ እንደዚህ በዚህ መልኩ መቀያየር አለባችሁ ማለት ነው ውድ ቤተሰብ